ሂደህ ነው? ማን ነው አባብዬ? ማን ነው ማለት? አዋቂ ቤት ሂጅ ነው። አዋቂ አዋቂ ማለት ምን የሚያውቅ ነው ማለት? ግልጽ አልገተናገር እንጂ መጀመሪያ ይላከችልኝን ያው ለነሱ ሰጣቸው እዛ ሰጠውት። ከዛም በኋላ በቃ ሁሉንም ነገር የሰራችበትን ምንም ሳትደብቀኝ ምናምን ለኔ እንድትልቅ ምናምን አስደረኩኝ። እዛ ጠንቋይ ቤት ነው እያልከኛለው? አዎ በቃ መጀመሪያ የላከችልኝን እንዳለ ሙሉ ለእነሱ ነው የሰጠች፣ እዛ ሰጠች፣ ለደንኳዩ የድግምት ማሰሪያ። ከዛ በኋላ ከዛም በኋላ በቃ ምንም ለራሴ የምትለው ነገር የለም፣ ሙሉ የሰራችበት ላይ ነው የምትለው። በፈጣሪ ስም አያችሁልኝ፣ በቃ እንግዲህ ይህ ነው በቃ ያታሰኝ። ስለዚህ በየወሩ በቃ ምንም ከዛ በኋላ ትልቅልኛለች ኦልሞስት መቶ ሰላሳ ሁለት ጊዜ ልካላለች በየወሩ አስራ አንድ አመት ሙሉ በየወሩ በአስራ አምስት ቀን ትውውቅ አስራ አንድ አመት የለፋችበትን ብሯን በሲህር አስሮ ሲያስልካትና ሲበላት የኖረው ከዚያም መጨረሻ ላይ አገር ስትገባ ስልኮን ወይም አድራሻውን አጥፍቶ የጠፋው አረመኔ በልዑል ሚዲያ ተይዟል። እርሜ ለጋዜጠኞች አላህ በየሄዱበት ሁሉ አላህ ይከተላቸው አላህ ይጠብቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ድቤ ሰዎች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል አለሚን። በያላችሁበት አላህ አላህ ይጠብቀን። አላህ ሱብሃነ ወተዓላ ከመጥፎ ነገር ሁሉ አላህ ይጠብቀል። አላህ መልካሞችን ወደኛ ይላክልን ከመጥፎና ከተንኮለኛ አላህ ይጠብቀን፣ አላህ ያርቅልን። እንደዚህ ያለ አረመኔ አላህ ባህር ነበት ሁሉ ይጠብቀን። ሌላ ምን ይባላል እንግዲህ። እንደ ባለፈው እንደየነው አንዴ እህታችን በልዑል ወንድማችን ሚዲያ ላይ እያለቀሰች ማልቀስም ሲያንሳት ነው በእውነት እኔ ግን አላህ ሱብሓነሁ ወተዓላ አንዳንድ ጊዜ የሆነ በቃ የማትገፉት እና የማትወጡትን ነገር ሲያመጣላችሁ በዛው ልክ ደሞ ጥንካሬ ይሰጣችኋል ያው ፈተና ነው ይሄ ያው ፈተና ነው ፈተናውን ደሞ ጸንቶ ሶብር አድርጎ ያው ማለፍ የሱም ጥንካሬ ነው የእኛም እና አንፈተንም አንልም ይፈተናል ያው ፈተናውን ደሞ እንደምንወጣ ደሞ ጥንካሬውን ሰጣን እንጂ የምንለው አትፈተናን አንልም ማለት ነው እናም እንግዲህ ያው ታሪኳ በጣም ያሳዝናል። ልጅቱ ማለት ነው አስራ አንድ አመት ሙሉ ብሯን ሲያስልካት በሲህር አስሮ አላህ ስርስር ያደርገውና፣ መጀመሪያ እንግዲህ ልጅቱ ምንም ነገር እንደማታቅና እንደ ማንኛችንም ወደ አረብ ሀገር መታ ሰርታ ከበቦታ ሰዎች ራታ ለሀገሯ ለመምካት ነበረ። ሁላችንም የዚህ አላማ ነው። እናም እንግዲህ ስትመጣ ወደ አዲስ አበባ ላይ ፓስፖርት ያው እንግዲህ ተቀመጠችበት ተቀዋ ነው ያው አንዳንዴ፣ በሀሳብ ሰው ታጠገባችሁ ደግሞ ካላለ አስቸጋሪ ነው። ታስታውሳላችሁ እያለቀስን ነበር ተሰብ ከቤተሰቦቻችን ጋር ሲሸኝ ወደ ኤሮፖርት የመጣ ነውና እኔ ራሴ አንግዚ ደንዝ እያለሁኝ ማለት በጣም ጭንቀትም አለ። አዲስ ነው፣ አየር የመውጣት ለኛ አዲሳችን ነው። ብቻ እንግዲህ ስደት ያረጠና ያስጨንቃልና ድንስ ነበር ያልኩት ሲሻሚ ማለት ነው ያው ምንጣ ፍላጎት አለኝ፣ ግን እንትኑ ትኬቱ ከመጣ በኋላ እንደገና ደግሞ ያው ምትጨን ምትጨነቆች ጭንቀት አለና ያን ጊዜ በጣም ሰው ከሌለ አጠገባችን በጣም ከባድ ነው። አብሶ ወደ ኤርፖርት እስከሚያደርሱ ድረስ ሰው የራሳችን ከሌለ ጭንቀትም ስላለ ያው ከተማ በጣም ግራ ያጋባል ነው ግራ ይገባል። የእሷ ያሷ እንግዲህ ሰ የላትም ነበር ያን ጊዜ ብቻዋን ነበር። ይሄ ሁሉ ነገር አዲስ አበባ ውስጥ እንግዲህ እንትን መዘወረው ማለትና ያው በሀሳብ ተወጠራም ሊሆን ይችላል። አዲስ እንደምሆነ አከባድ ነው። አረፈች በቦታ ቦርሳዋን እንግዲህ ጥላው ሄዳ እና ያላትን ነገር ማስረጃዎች ያንን ንግድ አገኝቶ እሱ ሲያጋብራት በዛው ሆኗል። የሱ እና የእሷ እንግዲህ መተዋወቂያ ማን እንደው አላህኮ ኸይሩንም መጥፎን ያው ለሰበብ ነው አላህ የቀደረው እንግዲህ ቀድሮታል። ስለዚህ ያን ነገር ሲያቀብላት እንግዲህ ያው አንዳንድ ጊዜ ያው ያን ነገር ለሷ ዋጋ ያስከፍል ነበር። ፓስፖርትም ሆነ መረጃ ምንም አግኝቶ መስጠቱ መልካምነት ነው ለእሷ ማለት ነው። ያው እና ያው የአንድ ሰው የተጨነቅንበት እ ደግሞ

ከዚያ በኋላ እንግዲህ ያነገ ሲሰጣት ከዛው መግባባት ስልክ መቀየር ይኖራል። ከዛው ተተግባቡ በኋላ እሷም ሰው ስለላት እንግዲህ የሚሻኛት ምናምን ነገር ከሱ ጋር አብረው እንትን ሲሉ ይለመዳሉ ማለት ነው። በዛው እንግዲህ ያው ወደ ፍቅር እንትን ሄደው ብቻ እንግዲህ ሴት ልጆ ወንድ ልጅ አትቅረብ፣ እንጂ ከባድ ነው። እኛ ሴቶች መከራ፣ የቅርብ ሰው ከሌለ በዛ ይቀራረባሉ። ብሎም ደግሞ ያው ተኪያቷ ይዘገይባታል። አንድ አስራ አምስት ቀን ማለት ነው። አስራ አምስት ቀን ነው እንግዲህ ከሱ ጋር ነበረች ማለት ነው። ልጅ በምታወራው እንግዲህ ታሪኳ ያን አስራ አምስት ቀን፣ ግን በጣም በጣም የሚዘገነው ነገር አረመኔ መሆኑ እና ሰይጣን መሆኑ። እሷ እንግዲህ ከታችም ሙስሊም ናት፣ እሱ ግን የሌላ እምነት ተከታይ ነው ማለት ነው። እና ስሙንም መስተህ ብሎ ብጣ እንዲሁ ይገርማልና እንዲሁም ደግሞ የሌላ እምነት ተከታይ እንዳይመስላት ማህተቡንም እየፈታ እንደ ይመስል ያው ሙስሊም መስሎ ነው የቀረባት ማለት ነው። ሀረመን ሰይጣን፣ ሰይጣን ነው ይሄ፣ በእውነት ሰይጣን ነው። እንደዚህ ከሆነ እና እንደዚያ አድርጎ እንግዲህ ስለ ሙስሊም መታችን በዚህ መልኩ አታሏት አታለታችን ማለት ነው። ከዚያ ሲመጣላት እንደማንኛውም ሰው ሻኝቷታል። ከሸኘ በኋላ እንግዲህ ያው የመጀመሪያ ደመወዟን እትልክለታለይ። ያንን ግን ደመወዟ ምንድን ነው ያደረገው? ሄዶ ጠንቋይ ጋር፣ ጠንቋይ ሰጥቶ በእጁ እንዳደረጋትና እየሰራች ለሱ እንድትልክ አሰርቶባታል ማለት ነው። ከተናገረው ከራሱ አንደበት ነው። እንግዲህ ሰምታችኋለ። በጣም ከባድ ነው። እንግዲህ አስራ አንድ አመት ቀላል እኮ አይደለም በእውነት 87 ዓመት እራሱ ያንቀጣቅጣል። እና 11 ዓመት ቢያንስ እንደው አምስት አመት እንኳን አለም በቀው ከሆነ ሬዝክን ያከል ጨካኔ ግን አስባችሁታ? 11 ዓመት እንዲ 11 ዓመት እንግዲህ ሙሉ ሰጥ ሰራ ያው እሷ አይታወቀኝም ስልክ ነው መጥራ ያው እንግዲህ ለቤተሰብ ደግሞ እንደሚያጠፉባት እንደሚሰራ እንደሚጋቡ ሁሉ ነገር ብቻ እንግዲህ ይሄ በጣም አያንጣቤ ነው። በእሷም መፍረድ ይቻላል። በሱ ምን ምን ምን ትደረጋለች ያው እሷም ይሄን ነገር ፈተናን ያመጣበት ብቻ ከባድ ነው እንግዲህ አስራ አንድ አመት ሙሉ ሰርታ ቤት የሚያሳያት ዝም ብሎ እያነሳ እቃ ይሄን ገዝቻለሁ እያለ የሚያነሳው እሱ ዛ በሷ የሽሞነሞናል ይጠጣል፣ ይቀማል እንግዲህ ጌታችን ስራ እንዲያመጨረስ ሳለ ስትሄድ ያው ልመጣ ነው ብለዋለች ግን ተረሽቱ በኋላ አድራሻዋና ፎቶ ጠፍቷታል ማለት ነው። በኢትዮጵያ ገብታ እንግዲህ ያው ተመቶ አንድ ሰው ስለማይጠፋ መልካም ሰው አግኝታ ወደ ሚዲያ መታ ላይ በሉ ሚዲያ ማለት ነው። እንግዲህ እነዚህ ሚዲያዎች ወይም ደግሞ ጋዜጠኞች አንዳንድ ጊዜ እንደው ከባድ ነው። ብቻ እውነት እንደዚህ መጽሐፍ ከፍለው ለእነሱ ሰብስክራይብ፣ ላይክ፣ ሼር ማድረግ እኛ ደግሞ የሚያቅተን ነገር በእውነት ነው የምላችሁ። ሌላ የሚገባቸው ናቸው። የስንቱን እንባ የሚያብሱ፣ የስንቱን ጭንቀት የሚያላቅቁ፣ ለስንት ደካማ፣ ለስንት አይነት የሚደርሱ ናቸው። በሆነ ሰውን ከሞት ሽረት ሞት ላይ ደርሶ የሚደርሱ ስንቱ ታግቶ የሚፈታበት ኧረ ብቻ እያየ ነው እና ብቻ እነሱ እነዚህ ጋዜጠኞች በእውነት አላህ ይጠብቃቸው። በየሄዱበት ቀኝ ግራቸው አላህ ይጠብቃቸው። በእነሱ ላይ በእውነት ከባድ ነው። መጽዋት ከፍለው በቃ ህይወታቸውን ሰጥተው እኮ እነዚያ ለመጽዋት የሚከፍሉ ና እንግዲህ በብዙ ጥረት ቀል ካላቤት ብሎ ለውል ሚዲያ አግኝቶታል ልጁ ማለት ነው። እሷን ወደ ቤተሰቦቿ አሸኝቶ አልሐምዱሊላህ ሱማ አልሐምዱሊላህ። ምክንያቱም እኔ ግን አልሐምዱሊላህ አስራ አንድ ያመስቸዋት ባልኖሩ

ወይ ግማሹን ለአእምሯ ትንሽ ብቻ ብዙ ነገር መስተካከል ይችል ነበር። አዛይ ቢሆንም አዛያ ለመሆኑ ግን አስራ አንድ አመት ተጫውቶበት ጭራሽን መጥፋቱ ማለት ነው። ይኸውም ደግሞ ብዙ ማድረግ ነገር ይችል ነበር። እሷም ቢገላት ወይም ደግሞ ሰውሮ አንድ ቦታ እንትን ቢላት ነው ይቀበልሻል ብሎ ይኸውም መጥፋቱ ጥሩ ነው። ይኸው ቢጠፋም ደግሞ ተገኘ፣ እሷም ደግሞ ስቦቿ ሀያቷ በሰላም ደረሰ። እንግዲህ ገንዘብ ተሰርቶ ይገኛል፣ ሮህ ግን አይገኝም። እና ይሁን ነገር ሳያደርጋት ይኸውም ደግሞ ጥሩ ነው። እሷም አላህ ይጠብቅን ከእንደዚህ ያለ ፈተናናቸው። ውዶች ሰብስክራይብ እያደረጋችሁ ወንድማችን ልዑል ሚዲያ ሰብስክራይብ አሸር እያደረጋችሁ አበረታት። አላህ ይጠብቅ።